እንግዲህ በአብርሽ እና በሩታ መሃል ሰሞኑን የተፈጠረ ነገር እያያችሁ እየሰማችሁ ትገኛላችሁ። ትናንትና እንግዲህ አብርሽ ከነፂ ጋር እንደፈለገ ሲቦርቅ እንደ ህጻን ልጅ በጣም ሲተቃቀፍ፣ ኢቭን ስትስመው ሁላ ነበረ። በቃ ፍንጥዝ ጥዝጥዝ ብሎ በቃ የድሯቸው የድሮ ፍቅራቸው የተመለሰ አይነት ነገር እስኪመስል በተለይ በተለይ ነፂ እንደዛ ነገር ፍለጋ የመጣችሁ እንደዛ በቃ እንግዲህ ስታገኘው በቃ ያ ሁሉ አሻይ ለምን ብላ ምትማታው ሁሉ ነበር የመሰለኝ። ግን መጣ፣ በደስታ ነበር ያቀፈችው። በቃ ሌላ ዓለም ውስጥ ሌላ ታሪክ ውስጥ ሊያስቆጥር የገባችሁና ወደ ድሮ ታሪክ የመለስከኝ ነው ሁሉ አስቴል የነበረ እንደምትወደው እንደምታፈቅረውም በደንብ ያስታውቃልና ይህንን ነገር አድርጎ ወይም ደግሞ ከሩታ ፈቃድ የሩታ የሌለችበት አግኝቷት ጥሩ ጊዜ አሳልፈው ከካሜራ ጀርባም እንደተፈጠረ እንደነገርኳችሁ ያላየሁትን ነገር ማውራት አልችልም። ፈጣሪ ብቻ ነው የሚያውቀው፣ እነሱ ነው የሚያውቁት ማለት ነው። ግን ሩታ ይሄ ነገር በጣም አናደዳት አበሳጫት። አቤላ ሁለታቸው ማውራት እንዳለባቸው መነጋገር እንዳለባቸው ተናግሮ ቤት መጥቶ ሲያወራት ሩታ ሳት ለብሳ ሳት ጎርሳ ቆይታ በጣም በቃ በጣም ከባድ ንግግር በላይ ደግሞ ጥፊዋ ሁለቴ በጥፊ መትተዋለች ማለት ነውና ያ ነገር ደግሞ ከባድ ነገር ነው። ኤፍሬምም ዛሬ ከባድ መልስ እየሰጠ ይገኛል። በሩታና በአብርሽ መሀል እንግዲህ ጣልቃ መግባቱን አላቆመም ማለት ነው። በጣም በቃ አላደለ። ያው ከዚህ በፊት የተፈጠረውን ነገር አይታችኋል። ሩታን ነበረ ሲቆጣ የነበረው ትሂድ ትሂድ ትሂድ ነበር ሲል በረው የእውነት ያኔ እንደዛ ሲለምናት እንዳል ነበር ብቻ፣ ስለኤፍሬም ሳይሆን አሁን ላይ እየተናገረ የሚገኘው ምንድን ነው? ወንድ ልጅ አይደለ ባልሽ አይደለ? እንዴት ሚዲያ ላይ ወጥተሽ በዚህ ልክ ታዋረጀዋለሽ፣ ትመቸዋለሽ? እንዴት ብሎ እንግዲህ ሩታንም ኤፍሬም እየወቀሰ ይገኛል። ግን እኔ ሩታን ብሆን በሩታ ቦታ ሁላችንም ብንሆን የእውነት መሳሪያ ቢኖረን መሳሪያ አንስተን ምን ተኩሳለን? የእውነት ነው የምላችሁ አስቡት። ባሌ ነው የምትለው ፍቅረኛ ነው የምትለው የልጅ አባት ነው ብላ የምታስበው ሰው በቃ ለሱ ብላ ስንት ዋጋ የከፈለችለት ሴት ቁጭ ብላ ቤት እሱ ውጭ ላይ ለዛውም ከድሮ ፍቅረኛው ጋር በዛ መልኩ ምርጥ ጊዜ አሳልፈው ወደ ቤቱ ሲገባ እንዴት ብላ ነው ዝም ልትለው የምትችለው? በዛ ላይ ጩኸት አለበት በጣም ንግግሩ። እሰይ ምናምን እሰይ ተብሎ ትዳር የለም። እውነቴ ነው። ኤፍሬም አንድ ነገር ልንገር፣ በእርግጥ ዛሬ መጥፎ የሚባል ንግግር አልተናገርክም። በቻልኩት አቅም እንግዲህ ለማስተካከል እሞክራለሁ። አብሮ የሚሆኑበትን መንገድ እፈጥራለሁ። በቃ ያልክ ብዙ ነገር ብላልና፣ እናመሰግናል። የዋ እንደዛ እንድትል ነው የምንፈልገው። እንኳን አንተ ወንድም ሆነ እኛ ራሱ ከሩቅ ያለ ነው በአዶች፣ ራሱ የምንወዳቸው የምናከብራቸው፣ የነሱን ከፍታ የነሱን ደስታ የምንፈልግ ሰዎች የነሱን መታረቅ ነው የምንፈልግ እና አንተ ደግሞ በዛ ልክ ጣልቃ ገብተ ሩታን ኢግኖር ስታረጋት ሩታ ላይ ጫና ስትፈጥር፣ ለወንድም ስትወግን ስናይ በጣም ከባድ ነው። እኔ ትናንትና ነፂ ጋሽ እንደዚህ ሲሆን ወንድም አይተዋላ በአደባባይ ምን ሲያለ ይሄ እንዲሁም የሩታ ይሻላል፣ የሩታ ጥፊ ይሻላል፣ የእውነት ነው የሩታ ይሻላል ጥፊ ይሻላል። አብርሽ ያደረገው ነገር ያም አል በቃ ህመም ነው የእውነት ወንድም እንደዛ እየባለገ ማለት ይቅርታ ብልግና ነው የምለው፣ ከድሮ ፍቅረኛው ጋር ሚስቱን ቤት ቁጭ አድርጎ በዚህ ልክ እንደዚህ ሲቦርቅ፣ ሲስቅ፣ ሲጫወት፣ በሁለት መንገድ ወስጃዋለሁ ብያቸዋለሁ። አሁንም አብርሽን መክሰስም መወንጀልም መፍረድም አልችልም። እች ልጅ ነጽ እንድትረጋጋ ወደ ራሷ እንድትመለስ ሊሆን ይችላል። ያን ያደረገበት መንገድ ግን ትክክል አይደለም። በቃ ማለት እያቀፋት ነበር። በጣም አስተቃቀፉ ራሱ ይለያል። ናፍቀሽ ነበር የሆነ በጣም ናፍቄሽ ነበር ማለት ነው ምናምን ምናምን ሲል እና ይሄ ነገር ደግሞ ለሩታ ምን ማለት እንደሆነ ምን ሊሰማት እንደሚችል መገመት አይከብድም። እና በአንድ በአንድ መፍረድ የለብንም እና ኤፍሬም የተናገረው ንግግር ደስ አይልም። እና ሩታም አብርሽም እንግዲህ ከባድ ሁኔታ ላይ እንዳሉ ነው እየተናገረ ከአቤል ጋር ዛሬ ከባድ ጸብ ነው በነገራችን ላይ ተፈጠረው። እንግዲህ በጣም የሚወደው ጓደኛው ነው በጣም የሚያከብረው፣ የሚዋደዱ ጓደኛ ማቾች ናቸው። ግን በሩታና በአብርሽ ምክንያት እንግዲህ ከባድ ሁኔታ ላይ እሱም ጎራ ያዘ፣ እሱም ጎራ ያዘ። በእርግጥ አቤል እውነት ለመናገር ሁለቱን ለማስማማት ነው እየሞከረ የሚገኘው። ኤፍሬም ደግሞ የአንድ ወገን እውነት ለመናገር እኔ የሆነ ሰዓት ላይ ሲያወራ እንዲህ፣ በዚህ ልክ በጣም ተበሳጭቶ ተናዶ ሲያወራ በቃ የሆነ እውነትማ አለ የተደበቀ፣ በአብርሽና በነጺ መሀል የሆነ ነገር አለ የሚያውቀው ነገር አለ ብዬ ነጺ ሙሉ በሙሉ ውሸታም ናት ነው ብሎ ሲያወራ የነበረው አውቃታለሁ እስከ ጥግ ድረስ ነው ያለው እና ያውቃታል። አዎ በደንብ ሲጀመር እንኳን እሱ ሌሎች ጓደኞቹ ራሱ በደንብ ያውቃሉ፣ ከነፂ ጋር የነበራቸውን ፍቅር የነበራቸውን መግባባት የነበራቸው ምናምን ነገር አዎ በደንብ እና ምን ልላችሁ ፈልጌ ነው፣ አሁን ላይ አብርሽና ሩታ እጅግ በጣም ከባድ ሁኔታ ላይ ነው የሚገኙት። ኤፍሬም አሁንም አብርሽና ሩታ መለየት እንዳለባቸው ነው አቋሙን ያሳየው ያሳወቀው ማለት ነው። ለምን ለትንሽ ጊዜ ተለያይተው ይሞክሩት፣ በቃ ለትንሽ ጊዜ እረፍት ይውሰዱ፣ ለትንሽ ጊዜ ሁለታቸውም ራሳቸውን ያዳምጡ፣ ነው እያለ የሚገኘው ግን ደግሞ እውነት ለመናገር ሩታ ነገር ታደርጋለች ብዬ አላስብም። በእርግጥ አብርሽ በጣም በቃ ጥጋብ ጥጋብ ብሎታል። አልዋሻችሁም እግዚአብሔርን ትናንትናውን በጣም በቃ በእርግጥ በጥፊ ሰው መመታት የለበትም እኔ ተናግሬያለሁ። ብዙዎቻችን አሁን ትናንትና ሳይ ጥፊው፣ ጥፊው፣ ጥፊው አለን። የእውነት ለምን በጣም ስላናደዳት በጣም ስላቃጠላት በጣም በቃ ከሚባሉ በላይ ስላናደዳት ነው። እሷን ብቻ ሳይሆን እኛንም በጣም ያናደድን አነጋገሩ የነበረበት የሆነ ከነፂ ጋር የነበረበት ሙድ ምናምን ደስ አይልም ነበርና በሰዓቱ ስሜት ይሁና ተናዳ ተማትታለች እና ያን ነገር ባት ደግሞ እኔ እነግራታለሁ ለምን አንዳንዴ የውላችሁ በተለይ ደግሞ በሚዲያ ላይ ሲሆን በተለይ ደግሞ ወንድ ልጅ ማለት ነው ሲመታ በሴት ልጅ ሲናቅ፣ ሲዋረድ በጣም ንቀትን ውርደትን አይወድም በጭራሽ መሸነፍን አይወድም እና ለወንድ ልጅ ይሄ ማለት በጣም ከባድ ነው። እንደውም ሩታን በጣም ስለሚወዳት ነው እንጂ መልሶ እራሱ በጥፊ ማለት ይችል ነበረ አብርሽ ማለት ነው። እና ሩታ ልነግርሽ የምችለው ነገር የቱንም ያህል ብትናደጂ ብትበሳጭም በዚህ ልክ በጥፊ መማታት የለብሽም ብዬ ነው ማስበው። የእውነት ማለት ነው ለምን ህይወት ማለት ከሆነ ይሆናል ካልሆነም ነው ማለት አንደኛ አንድ አይነት አማርኛ ነው የምታወሩት አንደኛ አንድ አይነት ቃል ነው የምታወሩት አይደለ ሰው ተነጋግሮ ችግሮችን መፍታት የተሻለ ነው ብዬ ነው ማስበው እንጂ ሁለታችሁም ሰዓት መሆን የለባችሁም በዚህ ልክ ሩታ ደግሞ ድጋሚ በጥፌ መማታት የለብሽም አብርሽም በጣም ተቆጥቶ ተናዶ በቃ ከዚህ በኋላ እጅሽ እንዳታነሽብኝ ያላትና ከመታችሁ በኋላ ነው ነገሩም እየከረረ የሚገኝ የነበረውና በጣም አስቸጋሪ ነው ቤታቸው ምንም አይነት ሰላም የለም ባጭሩ እንግዲህ ሩታ አብርሽ ወጥቶ እንደጠፋ ነው እየተናገረ የነበረው። ኤፍሬም እንትና አቤል ማለት ነው። ይህን ያህል ቤት እኔ አላውቅም። አንዳንዴ በጣም እገረማለሁ። በቃ አታዝባችሁ ሊሆን ይችላል የማወራውን ነገር። በዚህ ልክ ደስተኛ ህይወት እየኖሩ፣ በዚህ ልክ ስኬታማ ሆኖ፣ በዚህ ልክ ጥሩ ኑሮ እየኖሩ ሰላማቸውን የሚያደፈርሱት ምንድን ነው ብዬ ጥያቄ ምልክት ይሆንብኛል እና በጣም ከባድ ነው። ሩታንም እየወቀሳችኋት የምትገኙ ሰዎች አላቸው ሩታ ባለጌ ናት። ለምን ቤተሰቦቿን ጥላ የሄደች አዋርዳ የሄደች ንቃ የሄደች ሴት ናት እና ይገባታልም እያላችሁ የምትገኙ ሰዎች አላችሁ። ግን ተውት፣ ያለፈ ነገር አልፏል። በቃ ዋጋ የከፈለችው ለፍቅር ስትል እንጂ ለሰው ለማንም አይደለም። አደለ ለፍቅር ስትል ነው ዋጋ የከፈለችው። ልትመሰገን ነው፣ እንደውም ጎበዝ ልትባል ነው የሚገባው። ከቤተሰቦቿ ጋር ያለውን ሙሉ በሙሉ ባይባልም በግማሽ መልኩ እንግዲህ ፈትተዋለች ችግሩን ብዬ አስባለሁኝ። ብቻ ብዙ የሚቀሯቸው ነገሮች አሉ፣ የተንጠለጠሉ ነገሮች አሉ ባብርሽና በሮታ እነሱ ሁለቱ ይቸኩላሉ እንጂ ገና ብዙ ያልሸከፏቸው፣ ያላጠናቀቋቸው፣ ያልደረሱባቸው ደረሱባቸው ብዙ ነገሮች እንደተንጠለጠሉ ያሉ ነገሮች አሉና ይሄ ነገር ደግሞ በጣም ከባድ ነው። የእሱ ቤተሰቦች ጋር ራሱ አልሄደችም። አብርሽ ብዙ ሰበብ ሰጠ ለምን እንዳልሄደች ምናምን። ጋሽዬ ነው መጡ ያገኛት በክብር እሱ ቤት አልሄደችም፣ እናት አባቱ ቤት። በዛው በቃ ወጣው እንደቀሩ ወጣው ነው ያሉ እና ይሄ ነገር ደግሞ በጣም ያስጠላ ነው። ወደ ቤተሰብ ደግሞ ቀረብ ስትሉ ወደ ትልልቅ ሰዎች መክረው ይመልሳሉ። ሩታ ከጫፍ ደርሳ ነበር ባለፈው ልትሄድ አደለ? ያኔ ጋሼ መጠው ነው ሰላም ያወረዱት ሰላም የዘሩባቸው ቤታቸውንና ሁሌ ደግሞ ጅማግሌ እንዲመጣው እንዲያስታርቃችሁ እንዲገላግላችሁ አትፈልጉ። ሩታ፣ ዋጋ የከፈልሽለት ፍቅር ነው። ከዚህ በፊት ብዙ ዋጋ ከፍለሻል። እኔ አሁን ለአንቺ ነው የምናገረው የቱንም ያህል በቃ እስከ ጥግ ድረስ ለመታገል ሞክሪ፣ ትዳርሽን ለማዳን ሞክሪ። የለፋሽበትን ማንም ወጠጤ መጦ ማንም ስራ ፈት መጦ እዚህ ትዳርሽን ሲበትን በትዳርሽ ጣልቃ ሲገባ የአንቺ የሆነን ሰው አንቺ እኮ የተሰበረ ልብ ጠግነሽ፣ የእውነት ሰፍተሽ፣ በደንብ ጥግንግን አድርገሽ ወደ ነበረበት የመለሽው አንቺ ነሽ አይደል፣ አብርሽን በእድሽ ያስገባሽው አንቺ ነሽ። ስለዚህ አሁንም ተሸናፊ መሆን የለብሽም ብዬ ነው ማስበው። ነጽ፣ የራስሽን ኑሮ ኑሪ ከቻልሽ። ግን እርግጠኛውን የምነግራችሁ ነገር ደግሞ አብረሽ ከነጽ ጋር በተደጋጋሚ ቪዲዮ አብረው ይሰራሉ። በቃ ሩታል፣ ሆን ብለው ለማናደድ ማለት ነው። ይሄ ደግሞ እንጀራ ፍረ ምንድን ነው የሚባለው ጨዋታ፣ ፍርስረስ እንጀራ ቁርስ ተም የሚባል ነገር አለ። ይሄ ህጻን ጨዋታ ነውና እንትና ኤፍሬም እንደተናገረው ትዳራችሁን አድኑ፣ ተነጋግራችሁ ፍቱ። እኔ አብረሽ እንዳለ ማለት ኤፍሬም እንዳለው ይሄዳችሁ ሩታ በዛ ይሄዳችሁ በዚዶ ራሱን እያዳመጠ ምናምን ከዛ የተመልሰው አይቻልም። የእውነት ይሄ ደግሞ በጣም ችግሩን ያባብሰዋል እንጂ ከችግሩ መሸሽ ችግሩን ነው የሚያባብሰው፣ በጭራሽ ችግሩን ሊፈታ አይችልም። ይህንን ነው ልናገር የምችለው። እና አቤልና ኤፍሬም ደግሞ መጣላት የለባችሁም። አቤል ያደረገው ነገር ትክክል ነው። ደግሞ ለምን አብርሽን ይዘው መጣ ቤት ለምን ሁለቱ እንዲገናኝ ያደረግክ ምናምን ብለህ አቤል ላይ ስትጮህ ስትቆጣ እያየው ነበር። አላወራም፣ ማውራት አልፈልግም። በቃ ምና አወራ ራሱ ደስ አይልም። እሱ ምን ያደርግልህ እንዴ? የእነሱ ችግር ነው። በእነሱ ምክንያት ነው የሆን ሁሉ ነገር የተፈጠረ፣ በአብርሽ ምክንያት ነው እና ወንድምህ ነው። ነገ ከነገ ወዲያ ኳንተም የሆነ እኔ እንጃ አላውቅም የሆነ ህይወት ያጋጥማል እና ያኔ ደግሞ ለእውነት ዛሬ ካልቆምክ ነገ እውነት ቢኖርህ ማንም ከጎን ሊቆም አይችልም የእውነት እኔ በስማ ምን ተዛዘባለን እና ለሚያልፍ ቀን የማልፍ ቃላት አትናገር። አሁን አሻሻያ እኔ እንደውም ኤፍሬም ችግሩን ስትገባ እያሰፋው እንጂ የምትሄደው ምንም እያጠበብክ ብሄድ ልክ አይመስለኝም። ምክንያቱም ወገን ይዘሃል። አንድ ወገን የያዘ ሰው ደግሞ አስታራቂ ሊሆን አይችልም። እና በቃ አንተ ብትተዋቸው በራሳቸው ይታረቃሉ። እርግጠኛውኝ የምነግራቸው አብርሽና ሩታ መቼም ተለያዩ አይለያዩ ተቆራርጦ አይቆራረጡም። እና የመጣ ቢያወራ ቢሄድ ቢመጣ ምንም ችግር የለባቸውም። የእውነት የሁሉ ችግር ተፈትቶ አንድ ላይ መጥተው አንድ ላይ ትዳራቸውን ይኖራሉ፣ ይመሰርታሉ። ሩታም ሊሄድ የምትለው ነገር ማቆም አለባት። አብርሽም ያው ከቤት ወጥቶ እንደጠፋ ነው። እንግዲህ የተናገሩት ትዳርን፣ ህይወትን፣ ቤትን ጥለ መጥፋት የለብም ለጊዜያዊ ግጭት ብለ ማለት ነው። እና በዱላ አህያ ይመስል በዱላ መግባባት የለም። እንደ ሰው ሰውኛ ናቸው። እንደ ሰው ተግባቡ፣ አውሩ፣ ተነጋገሩ። የሚፈታው ችግር ይፈታል። የማይፈታ ከሆነ ያለውን ነገር ቁጭ ብሎ በማውራት የሚወሰን ውሳኔ ነው እንጂ በዚህ ልክ እሱ መደባደብ እሷ መደባደብ። እንኳን አልነካም እስካሁን እንደውምና፣ ይሄ ነገር ለመሩታ ከደገምሽ ያው የአብርሽ የመጨረሻ ማስጠንቀቂያ ነው እና እኔም ይቅርብሽ ነው ማለት። ይሄ ጥፊ ይቅርብሽ፣ ሰውን በጣም ማዋረድ ነው። የእውነት ከባድ ነገር። እኔ ባለፈው ርር ያደረገች ሜሪ በጥፊ የመታችው ጊዜ ታስታውሳላችሁ? ቤቷ ሂዶ መቼ የምማረሳው ጥፊና ያኔ በጣም ነው ያናደደችኝ። እግዚአብሔርን ነው ምላችሁ፣ ወንድ ልጅ በጥፊ መመታት የለበትም። የእውነት ማለት ትናንትና እሰይ ያልንበት ምክንያት፣ እኔ ያልኩበት ምክንያት ስላናደደኝ ነው። አወራሩ ምናምን፣ ምንም እንዳልተፈጠረ ቤቱ መጦ በቃ ሲገባ ከዛ ምንድነው ስትለው፣ ምንድነው ሲላት ምናምን በጣም በቃ የሚያበሳጭ ንግግር ነበር ሲናገራት የነበረው። በኋላ ደግሞ እሰይ እንኳንም አደረግኩኝ በቃ ምናምን አይነት ነገር ሲናገር በጣም አናዳጅ ቃል ነበር። ለማንኛውም ግን የማይፈታ ችግር የለም፣ ይፈታል። ሩታና አብርሽ ትዳራችሁን ለማዳን ሞክሩ አዲስ ነገር የለም በቃ በትዳራችሁ ላይ አዲስ የናን የናንተ ፍቅር ነው አዲስ መሆን ያለበት እንጂ አዲስ ሰው ቢመጣ ቢሄድ ምንም ለውጥ የለውምና፣ አብረሽ ወደ ራስህ ተመለስ፣ ችግሮችን ለመፍታት ሞክር፣ ትዳርህን ያዝ። የእውነት ነገ አብሮ የሚሮጥ አሁንማ መኪና ስላለ ሀብታም ስለሆንክ ገንዘብ ስላለ አብሮ የሚሮጥ አብሮ በቃ እዚህ እዚህ እዚያ እሚል በቃ ሞትኩልህ ወደድኩ፣ አፈቀርኩ፣ የሄድኩልህ የሚል ሰው አበድኩልህ የሚል ሰው ብዙ ነው የሚኖረው። ግን በትዳር ሽክፍ አድርጋ ያዘች ሁሉ ነገርን የተሸከመች ጎዶሎህን የሞላችልህ የእውነቴን ነው ምን ማንነትን ሁሉ የቀየረች እሷ ናት። ጥሩ አስተሳሰብ፣ ጥሩ በቃ እኔ እንጃ ጥሩ ትዳር፣ ጥሩ ህይወት እንድትኖር የሰበሰበች ትዳር የሚባለውን ያስተማረች ፍቅር የሚባለውን ነገር ያሳየች። ከዛ በፊት ብዙ ፍቅር ልታውቅ ትችላለ፣ ግን ከሩታ ጋር ከመጣ በኋላ ነው ስለ ፍቅርም በደንብ የገባ ያወቅኩ የተረዳ። ስለዚህ እችን ሴት ማጣት የለብንም። ትዳሬ ህይወት የምትልን ሴት እሷን ይበልጥ ልትወድ ልታከብር፣ በቃ ስታጠፋ ይቅርታ ልትጠይቅ፣ ትዳርን ለመገንባት ለማስተካከል እንጂ በዚህ ልክ የማይሆን ነገሮችን ለማድረግ አትሞክር ለማለት ነው የምወደው ነፂ ነገ ጥላ እንደምትሄድ ነው ዛሬ አብረሃት ብትሆን እሷን ትጎዳታለህ አንተም ትጎዳለህ ሮታም ትጎዳለች እንጂ ምንም የምትጠቅመን ልጅ አይደለችም እና እሷን ማግኘት ተገቢ አይደለም ካገኘሃትም ከሮታ ጋር ቢሆን የተሻለ ነው ብቻ ፈጣሪ ነው የሚያውቀው የነገውን እኔ አንድ ቢሆኑ ደስ ይለኛል አብራችሁ ስለነበራችሁ ከልብ አመሰግናለሁ ሰላም አምቹልኝ